ዋው ብሩኬና እንግዲህ ሀይሚቾ ቅመማ የዩቱብ ድምቀት ማለት ነው። ዛሬ ደግሞ በሚፍታ ቤት ከች ብለዋል። ሰላም ሰላም፣ ውድና እየተከበራችሁ የምትክ የዩቱብ ቤተሰቦች እንዴት አመሻችሁ? ሰላም ነው ወይ? ሁሉ መልካም፣ ሁሉ ሰላም? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አድርጋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ፣ ጤናችሁ ብዝት ይበልልኝ። ዛሬ እንግዲህ ብሩኬና ሀይሚቾን መቼም በጉጉት የማይጠብቅ የመዳም ቅመሞች የሉምና ከኔን ጨምሮ ማለት ነው። ዛሬ እንግዲህ በራሳቸው ሳይሆን በሚፍታ ሚፍታ በሚፍታ መተው ነበር። ባለፈ ሀይሚና ቡርኬ ያሉበት ቪዲዎችን ለቆ ነበረ ሚፍታ ያ ከገባ ከዛ በላይ ከሆነም ካልሆነም ከገባ ሀይሚን የወደደች ቃለ እና እሱን ሰርፕራይዝ ብሎ ቃል እንግዲህ ሚፍታ ቃሉን ጠብቆ እንግዲህ በቤቱ ተጋብዟቸው ማለት ነው። ሀይሚቾን እንግዲህ የወደደችው እስቶ ነበረ ባለ ባለሁለት እሱን ሰርፕራይዝ አድርጓታል። በጣም ነው ደስ ያለን። ያው ሚፍታ ቃኑን አክባሪ ነው። ብሩኬ መቼም ነዳጅ ቢሆን ጥሩ ነው ብሏል ማለት ነው። በዚህ አጋጣሚ ብሩኬ የእውነት የእውነት ጀግና ነው። ጀግና ጀግና ጀግና፣ ከጀግናም ጀግና፣ ምርጥ ልጅ፣ በቃ ለመለወጥ የሚተጋ ልጅ። እውነት በጣም እኔ እንጂ አመት ልበላችሁ እና ሀይሚቾና ብሩኬ እደጉልን። ትልቅ ደረጃ እንደምደርሱ ተስፋ እናደርጋለን። እውነት ትልቅ ደረጃ ነው የሚደርሱት። በዚህ አጋጣሚ እንግዲህ ቤተሰቦቼ ብሩኬ በቅርብ ጊዜ ሰርፕራይዝ አለ፣ አዲስ ነገር አለ እያለ ነው። እኔ ግን ይመስለኛል ያው ስገምት ማለት ነው ከብሩኬ እንደተረዳውት ከሆነ ሰርፕራይዙ የሀይሚቾ ቀለበት ይመስለኛል። ምክንያቱም ብዙ ጊዜ የመዳም ቅመሞች ለሀይሚቾ ቀለበት ሰርላት ብሩኬ እያለ ነው አይደለም የብዙዎቻችን ኮሜንት ማንባል ነው እና በብሩኬ ቤት ቀለበት አድርግላት፣ ለሀይሚ ቀለበት አድርግላት ትላላችሁ እና የመዳም ቅመሞችን ደግሞ ቃል አለማክበር ከባድ ነው እና ያው ቃላችሁን አክብሮ እንግዲህ ብሩኬ እናንተንም ቃል አክብሮ ሀይሚንም ስለሚያከብራት፣ ስለሚወዳት፣ ስለሚያፈቅራት እንግዲህ ቀለበት ይመስለኛል ስገምት ማለት ነው። እውነት ቤተሰቦች ቀለበት መሰለኝ በቅርብ ከእግዚአብሔር ጋር ብሏል፣ ያው ከሀይሚ ጋር ማለት ነው እና እውነት ለመናገር ደስ ብሎኛል። ከቀለበት ውጭ መቼም ሌላ ሰርፕራይዝ ይኖራል ብዬ አላስ አያስብም። እና በዛውም ደግሞ ለሃይሞቹ ግጥም አድርጎ እንደሚያፈቅራት የሚነግርበት ቀንም ይሆናል ብዬ ነው የማስበው። ምክንያቱም በእርግጥ ብሩኬ ከቀለበት በላይና ከአፉ በላይ በተግባር ምን ያህል አይሚን እንደሚወዳትና እንደሚያፈቅራት በተግባር እያሳያት ነው። በተግባር ብዙ ነገር እየሆንላት ነው አይደል? ለፍቅር የሚከፈለው መስዋዕት ሁሉ ከወሬ በዘለለ እየከፈለ ነው እና ያወራ ሰው በነገራችን ላይ ተግባር ለዜሮ ነው። ቡሩኬ ግን ከመናገር ይልቅ እኔ ከተረዳቱን፣ በድርጊት ለሃይሚቾ በድርጊት ፍቅሩን የሚገልጽላት ልጅ ነው እና አሁን ደግሞ ይመስለኛል እንግዲህ በቅርብ እግዚአብሔር ከፈቀደ እግዚአብሔር ከፈቀደ አዲስ ነገር አለ ያ እያለ ነው እና እሱም ቀለበት ነው እያስባለሁ። በዛ ፍቅሩን ይገልጽላታል። ደግሞ አሁን አሁን ደግሞ ቤተሰቦች የበለጠ ማለት ነው ሀይሚና ብሩኬ እንዴት ደስ እንደሚሉ። እውነት ለምንድን ነው ግን እግዚአብሔር የሆነ ጥንዶች ማየት ደስ ይላል አይደል? የሆነ ቀሲቅ በጠበጡ ምናምን እነሱ ስታዩ፣ የሆነ በቃ የለም በጣም ነው ደስ የሚሉኝ እና ሀይሚና ብሩኬ የበለጠ አሁን ደግሞ የበለጠ በስማ ፍቅራቸውም ይፋ እየወጣ ነው። ብሩኬ ሀይሚችን ግንባሯን ይስማል፣ ያጎርሳታል። ፍቅርና ጉርሻ ሲያጨናንቅ ነው እንደሚባለው ሲያጎርሳት ራሱ ከራሱ በፊት ለእሷ እያጨናነቀ ነው እና ፍቅራቸው ያበብ ስመር ብለናል። ብሩኬዬ ሀይሚቾ ቅመማ የትቡ ድምቀት ማለት ነው። እናንተ የገባችሁበት መቼም እኛ እየገባ እናንተን ከማየት ወደኋላ አንልም። እና ሚፍታም በዚህ ቪዲዮ እንግዲህ በዛሬ ቪዲዮ ከዛም በላይ እንደሚገባ ከ200 ብሩኬ ና ይም ያሉበትማ 200 ተውና አንድ ሚሊዮን መግባት ይቻላልና በሚቀጥለው ለብሩኬ ነዳጅ ይሞላላታል ማለት ነው።